ሰላም ጤና ይስጥልኝ። ክብራን አድማ ተመልካቾቻችን እንደምን ቆያችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላም ከእናንተ ጋር ይሁን። ወቅታዊና አዳዲስ መረጃዎችን አጠናቅረን ይዘን ቀርበናል። ታደምጧቸው ዘንድም በአክብሮ ጋብዘናል። እየተካተላችሁት የምትገኙት አይባ ሚዲያ ነው። አይባ ሚዲያ የተመረጡ እለታዊ መረጃዎችን አዘጋጅቶ ይዘው ቀርቧል። አብራችሁን ቆዩም። የመረጃዎችን ዋና ዋና ርዕሶችን በቅድሚያ እናስደምጣችኋለን። በኦሮሚያ ክልል ሰንዳፋ እያንዳንዱ እድር መዋጮ እንዲከፍል እየተገደደ መሆኑ ተገለጸም። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝር የደጋው መብረቅ ኮር በሚል የተዋቀረው አምስት ክፍለ ጦሮችን የያዘ አደረጃጀት ግዙፍ ኃይል ከአፋ ባ ምስራቅ አማራ ቀጠና ምኒልክ እዝ ጋር መዋሃዱን እወቁልኝ ብሏል። ከትግራይና ከራያ አካባቢ መነሻቸውን ያደረጉ ወጣቶች ወደ ስደት በመጓዝ ላይ ሳሉ በአፋር የጸጥታ ኃይሎች በቁጥጥር ስር መዋላቸው ተገለጸም። ሰላማዊ ምርጫ አይውጣልሽ የተባለችው አፍሪካ በታንዛኒያ በምርጫ ማግስት በተቀሰቀሰ ተቃውሞ በርካታ ሰዎች መገደላቸው ተገለጸም። ፕሬዝዳንት አልሲሲ ለኤርትራ ለዓላዊነት መከበር ሁልጊዜ ከጎናችሁ እንቆማለን በማለት ለኢሳያስ ማረጋገጫ ሲሰጡ፣ የግብፁ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ከቀይ ባህር አስተዳደር ውስጥ ፈጽሞ ሚና እንደማይኖራት ይልቁንም ስለ ቀይ ባህር አስተዳደር የወደፊት እጣ ፋንታ ግብፅ ከሳውዲ አረቢያ ጋር እየመከረች መሆኑን እወቁልን ብለዋል። ክብራን አርማ የተመልካቾቻችን፣ አብራችሁን ስትቆዩ ቀደም ሲል ያሰማናችኋቸውን አባይ ትርሶችን በዝርዝር ታደምጣላችሁ። አብራችሁን ቆዩ። በኦሮሚያ ክልል ሰንዳፋ እያንዳንዱ እድር መዋጮ እንዲከፍል እየተገደደ መሆኑ ተገልጿል። ከዚህ ቀደም በኦሮሚያ ክልል ውስጥ የሚኖሩ የንግድ ባለቤቶች የሆቴል ድርጅቶችና የተለያዩ ተቋማት በተለያየ ሰበብ መዋጮ እንዲከፍሉ ሲገደዱና ለዚህም ሮሮ ሲያሰሙ መቆየታቸውን በተለያየ ጊዜ መዘገባችን ይታወሳል። ለስፖርት፣ ለጤና፣ ለቀይ መስቀል፣ ለጋቸ ነሲርና፣ ለሚሊሻ ለወዘተ እየተባለ በርካታ ብሮችን ከየግለሰቦች የሚሰበስበው ኦሮሚያ ክልል ህዝቡን በከፍተኛ ሁኔታ ሲያማረው እንደቆየ መግለጻችን ይታወሳል። አሁን ደግሞ ባልተለመደ በኩል በክልሉ ሰንዳፋ ተብሎ በሚጠራው አካባቢ እድር ቤቶች መዋጮ እንዲከፍሉ እያስገደደ መሆኑን የተገለጸው መዋጮ መክፈላቸው እንዳለ ሆኖ ሌሎች የቡቲክስ እና የስልክ ቤቶችም በተመሳሳይ ጣፋንታ የገጠማቸው እንደሆኑም ተገልጿል። በተለይም በተለምዶ አሰራር ስልክ መሸጫ ቤቶች በውስጣቸው ስልክ የሚጠግኑ ባለሙያዎችን አስቀምጠው ይሰሩ እንደነበር ይታወቃል። በመሆኑም የኦሮሚያ ክልላዊ መንግስት ንግድ ቢሮ ግን ከዚህ ጀምሮ በስልክ ቤቶች ውስጥ ምንም አይነት የሞባይል ጠጋኝ ባለሙያዎች ስራ መስራት እንደማይችሉ፣ ይህንንም ተላልፎ የተገኙ በርካታ ቤቶችም እየታሸጉ መሆኑንም ተገልጿል። እድር ቤቶች መዋጮ መጠየቃችን ሳይሆን ያስገረመን ከአቅማችን በላይ እያንዳንዱ እድር አምሳ ሺህ ብር እንዲከፍል መገደዱ ነው እያስደነገጠን ሲሉም ሰምተዋል። ይህንንም በተመለከተ ለሚዲያችን መረጃ ያቀበሉን የአካባቢው ነዋሪ እያንዳንዱ ድር አንደኛ ወደ መንግስት አደረጃጀት እንዲገባ እና ህጋዊ ፈቃድ እንዲያወጣ የተገደደ ሲሆን እሱም ይሁን ህጋዊ ሰውነት ማግኘት ስለሆነ ችግር የለውም ብለን አምነን ብንቀበልም እያንዳንዱ እድር ግን መንግስት ለሚያካሄዳቸው ልማቶች በተለይም ደግሞ ፓርቲው በሚያሰራው ህንፃ ላይ ተሳትፎ ሊኖረውም ስለሚገባ እድሮች ሀምሳ ሺህ ብር ኮታ እንደተጣለባቸው፣ ይህም ደግሞ ካላቸው አቅም በላይ መሆኑንና ከየትም አምተው መክፈል እንደማይችሉ ቅሬታቸውን ለሚዲያችን በላኩት መግለጫ አስታውቀዋል። ከጊዜ ወደ ጊዜ እየመጡ ያሉ የመዋጩ አይነቶች አይነታቸው ብዙ ሲሆን ትናንሾችን መክፈል እንችል ነበረ። አሁን ግን ከአቅማችን በላይ የተጋነነ ዋጋ እየተጠየቅን በመሆኑ አስቸጋሪ ነገር ገጥሞናልም ብለዋል ነዋሪዎቹ። ወደ ሌላኛው መረጃችን ስናልፍ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ስር የደጋው መብረቅ ኮር በሚል የተዋቀረው አምስት ክፍለ ጦሮችን የያዘ አደረጃጀት ግዙፍ ኃይል ከአፋ በሃ ምስራቅ አማራ ቀጠና ምኒልክ ዕዝ ጋር መዋሃዱን እወቁልኝ ብሏል። ከዚህ ቀደም ከአፋ ባሀ ተነጥለን በከአፋ ድጋ ሆነን ስንታገል ቆይተናል። ነገር ግን በጊዜ ሂደት ያስተዋልነው ነገር ቢኖር አንድነታችን እስካልተጠናከረ ድረስ ጥላትን ማሸነፍ አንችልም ያለው ኮሩ፣ ይህንንም ረጅም ጊዜ የወሰደ ውይይት ካካሄድን በኋላ ለመዋሃድ ወስንናል ብሏል። በመሆኑም በአፋ ባሀ ምስራቅ አማራ ቀጠና ምኒሊክዝ በምር የወዳጁ የሚመራውን አደረጃጀት ከዛሬ ጀምሮ መዋሃዳችንን ህዝባችን እንዲያውቅልን ሲልም አሳውቋል። ይህ አደረጃጀት በርካታ ክፍለ ጦሮችን በስሩ ያዘ የነበረ ሲሆን ዳንሻ ይሰድ ነ ደጋው፣ መብረቅ ክፍለ ጦር እንደዚሁም ደግሞ ጽናት ክፍለ ጦርና ሰንጠ የመሳሰሉትን በርካታ ክፍለ ጦሮች ከአምስት በላይ በውስጡ የያዘ አደረጃጀትም ነበር ብሏል። ይሁንና ከጊዜ ወደ ጊዜ ትግሉ እያደገ የመጣ ቢሆንም በአፋድ በኩል ያለው እንቅስቃሴ የተቀዛቀዘና በአፋ ባህ በኩል ያለው ደግሞ እጅጉን እየተጠናከረ የመጣ በመሆኑ የኃይል ሚዛን ወዳለበት መሰባሰቡ አስፈላጊና አማራውንም ካለበት ጭቆና ነፃ ሊያወጣ ይችላል ተብሎ የታመነበት አደረጃጀትን በምርጫችን ያለ ግዳጅ ተቀላቅለናል። ይህንንም ህዝብ ይወቅልን ሲል አስታውቋል። በመሆኑም ከሰሞኑ ለረጅም ቀናት ስናካሄደው የነበረው ድርድር ፍሬ አፍርቶ እኛ የደጋው መብረቅ ኮር ስር የንልን ክፍለ ጦሮችና ኮሩ በአጠቃላይ ከዛሬ ጀምሮ ከምስራቅ አማራ ቀጠና ምኒልክ እዝ ጋር መዋሃዳችንን ህዝባችን እንዲያውቅልን ሲልም ማረጋገጫ ሰርቷል። ይህንንም የተጠናቀቀ በሆኑም የሰው ኃይል ስምሪትና የልዩ ልዩ የኃላፊነት ቦታዎችንም ግለሰቦችም መመደቡንም አስታውቋል። ይህም ከሎጂስቲክ፣ ከወታደራዊ አመራር ከፋይናንስና ከመሳሰሉት አንጻር ከምንሊዝ ቅዝ ጋር ተዋህዶ መስራቱ ውጤታማ ያደርገናል ብለን ስላመንንና ብቸኛው መዳኛ መንገድም አንድነት መሆኑን በሂደት ስላረጋገጥን ከምስራቅ አማራ ቀጠና ምኒሊክ እዝ ጋር መዋሃዱ አስፈላጊ ሆኖ ስላገኘ ነው። ከዛሬ ጀምሮ ውህደት ፈጽመናል። በመሆኑም ከዚህ በኋላ ምስራቅ አማራ ቀጠና ምኒሊክ እዝ ደጋው መብረቅ ኮርተ ብለን እንጠራለን ሲልም አሳውቋል። ከትግራይና ራያ አካባቢ መነሻቸውን ያደረጉ ወጣቶች ወደ ስደት በመጓዝ ላይ ሳሉ በአፋር የጸጥታ ኃይሎች በቁጥጥር ስር መዋላቸው ተገለጸም። ከ2013 ወደዚህ በከፋው የእርስ በርስ ጦርነት ምክንያት ለስደት የተጋለጡት የትግራይ ተወላጆች ከጊዜ ወደ ጊዜ ለተለያዩ ወንጀሎችም እየተጋለጡ ይገኛሉ። ከእነዚህም መካከል አንደኛው ህገወጥ የሰዎች ዘውውር ሲሆን በርካታ ወጣቶች ያለውን የሰላም እጦት እና የኑሮ ውድነት እንዲሁም ደግሞ ያንዣበበውን ጦርነት በመፍራት ምርጫቸው ስደት ካደረጉ ሰነባብተዋል። በመሆኑም ከሰሞኑ ከትግራይ አካባቢና ከራያ አካባቢ በርካታ ወጣቶች ጉዟቸውን ወደ ስደት በማድረግ ላይ ሳሉ በአፋር የጸጥታ ኃይሎች በቁጥጥር ስር መዋላቸው ነው የተገለጸው። ከሳምንት በፊት ሁለት መቶ ስደተኞችን በቁጥጥር ስር ያዋለው የአፋር የጸጥታ ኃይል በትናንትና ሁለት ደግሞ አንድ መቶ አምስት ስደተኞችን በቁጥጥር ስር መዋሉን ገልጿል። ይህንንም ስናጣራ ሁሉም ስደተኞች ሊባል በሚችል ደረጃ መነሻቸው ትግራይና ራያ አካባቢ መሆኑን ማረጋገጥ ችለናልም ብለዋል። እነዚህ በአጠቃላይ ሶስት መቶ አምስት የሚሆኑ ወጣቶች ከሰሞኑ ብቻ የተያዙ ሲሆን በተለያየ ጊዜ በተለያየ መንገድ ስደትን የሚጋፈጡና በሕገ ወጥ የሰዎች ዝውውር ተሳታፊ ደላሎች እጅ የሚወድቁ ወጣቶች በርካታ መሆናቸውንም የጸጥታ ኃይሉ ግብረ ኃይል አስታውቋል። በትግራይ ክልል ያለው የ ኑሮ ሁኔታና የፖለቲካ ደመና ብዙም ተስፋ ሰጪ ሆነው ያላገኙት ወጣቶች ምርጫቸውን ከቀን ወደ ቀን ስደት ላይ አድርገዋል። በመሆኑም በያገኙት አጋጣሚ ሁሉ ከትግራይ ክልል መሰደድን የቀዳሚ ምርጫ ማድረጋቸውን ነው የተገለጸው። ከጊዜ ወደ ጊዜ እየተሻሻለ ይመጣል ቢባልም በተለይ ደግሞ የፕሪቶሪያው ስምምነት በርካታ የሰላም እድሎች፣ የልማት እድሎችና ሰርቶ የመቀየር እድሎችን ይዞ ይመጣል ቢባልም ተጨንካሪው ህወሓት ግን ይህንን ሊያሻሽል የሚችል ፍቃድ ባለማሳየቱ አሁንም ድረስ ከፌዴራል መንግስቱ ጋር ሰጣ ገባ ውስጥ መሆኑና ሁል ጊዜም ስለ ጦርና ጦርነት ዝግጅት ጉሰማ እየተደመጠ ያለበት ሁኔታ በመሆኑ ምንም ተስፋ ያልታያቸው ወጣቶች ስደት ምርጫቸው ማድረጋቸው ነው የተገለጸው። ይህንንም በተለይ የአፋርን መስመር ቀዳሚ ምርጫቸው በማድረጋቸው ከቀን ወደ ቀን በርካታ ወጣቶች እንደሚሰደዱና በርካቶችንም የአፋር ጸጥታ ኃይል በቁጥጥር ስር እያዋለ ወደ መኖሪያቸው እንደሚመልስ ነው የተገለጸው። ይህንንም ለመግታት ሲል የአፋር የጸጥታ ኃይል እንደ ሀገርም ሆነ ዓለም አቀፋዊ ትኩረት ሊሻ ይገባል። የሚያንዣብቡና የሚሰሙ የጦርነት ዝግጅቶች ሁሉ ሊቆሙ ይገባል። ወጣቶቹ በሀገራቸው ተስፋ ቆርጠው ስደ ሂደትን የመጀመሪያ አማራጭ ማድረግ እንደሌለባቸውም አጽንኦት ሰጥተው ገልጸዋል። ወደ ሌላኛው መረጃችን ስንሸጋገር ሰላማዊ ምርጫ አይውጣልሽ የተባለችው አፍሪካ በታንዛኒያ በምርጫ ማግስት በተቀሰቀሰ ተቃውሞ በርካታ ሰዎች መገደላቸው ነው የተገለጸው። ከሰሞኑ ረቡዕ ዕለት የተካሄደው ምርጫ የገዢው ፓርቲ ብልጫ ያላቸው መቀመጫዎችን እያሸነፈ መምጣቱን ተከትሎ ከምርጫ በፊት በነበሩ ዝግጅቶች ላይ ጠንካራ የሚባሉ ተቀናቃኞችን ፕሬዝዳንቷ እንዲታሰሩና ከምርጫ እንዲገለሉ ማድረጋቸውን ተከትሎ በተቃዋሚ አካላት ደጋፊዎች ላይ ከፍተኛ ቅሬታ በመፍጠሩ ውጤቱ እየተገለጸ ባለበት ላይ ተፍ ከፍተኛ ተቃውሞ በትላልቅ ከተሞች መቀስቀሱ ነው የተገለጸው። በዚህም መነሻ ከሮብ ዕለት ጀምሮ በትላልቅ ከተሞች በተካሄዱ ተቃውሞዎች የበርካታ ንጹሐን ህይወት መጥፋት ምክንያት የሆኑ አጸፋ እርምጃዎችም በመንግስት በኩል ተወስደዋል ተብሏል። በርካቶችም ከኬንያ ከታንዛኒያ ወደ ኬንያ ድንበር አቋርጠው እየሸሹ መሆኑ የተገለጸ ሲሆን ባገኙት አጋጣሚ ሁሉ ለምርጫ ቅስቀሳ የተሰቀለውን የፕሬዚዳንቱ ፖስተር እየቀደዱ እየገነጠሉና እየጣሉ መሸሻቸው ነው የተገለጸው። እስካሁን ድረስ በተለውን የተቃውሞ እንቅስቃሴ ውስጥም በርካታ ንጹሐን በመንግስት የጸጥታ ኃይሎች መገደላቸው ነው የተገለጸው። በተለይም ደግሞ ፕሬዚዳንቷ በታንዛኒያ እንዲሁም በዛንዚባር ከፍተኛ ድምጽ ማግኘታቸውን እየተገለጸ ባለበት ሂደት ላይ በተቃዋሚ ደጋፊዎች ላይ ከፍተኛ ቁጣ መቀስቀሱ ነው የተገለጸው። ይህንንም መነሻ በማድረግ በትላልቅ ከተሞች ላይ አደባባይ በወጡ ንጹሐን ተቃዋሚዎች ላይ እና ተቃዋሚው ደጋፊዎች ላይ መንግስት በወሰደው የአጸፋ እርምጃ ከመቶ በላይ የተሻገሩ በ በሁለት ቀን ብቻ መገደላቸው ነው የተገለጸው። ወደ መጨረሻው መረጃችን ስናልፍ ፕሬዚዳንት አልሲሲ ለኤርትራ ሉዓላዊነት መከበር ሁል ጊዜ ከጎኗ እንደሚቆሙ ሲያረጋግጡ ለኢሳያስ አፈወርቂ፣ የግብፅ የውጭ ጉዳይ በበኩላቸው ኢትዮጵያ ከቀይ ባህር አስተዳደር ውስጥ ፈጽሞ ሚና እንደማይኖራት ይልቁንም ስለ ቀይ ባህር አስተዳደር የወደፊት እጣ ፋንታ ግብጽ ከሳውዲ አረቢያ ጋር እየመከረች መሆኑን እወቁልንም ብለዋል። ከሰሞኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው የባህር በር ጉዳይ የህልውና ጉዳይ እንደሆነና ይህንንም ለማሳካት የሚያቆማቸው አንዳችም ነገር እንደሌለ ለፓርላማ ተሰብሳቢዎች ባረጋገጡ ማግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉዟቸውን ወደ ካይሮ አድርገውም ነበር። ለአምስት ቀናት ይቆያሉ የተባሉበት የካይሮ ጉዟቸው ላይ የግብፁ ፕሬዝዳንት አልሲሲ ለኤርትራቻቸው ለኤርትራ ሉዓላዊነት መከበር ሁልጊዜም ከጎናቸው እንደሚቆሙና መከፈል ያለበት ዋጋም ከጓዶቻቸው እንደሚከፈል ማረጋገጫ ለኢሳያስ አፈወርቅ ሰጥተውም ነበር። ከዛ ጋም ታይዞ ነው የግብፁ የውጭ ጉዳይ ሚኒስትር ኢትዮጵያ በቀይ ባህር አስተዳደር ሚና ውስጥ ፈጽሞ እንደማይኖራት ይልቁንም ሳውዲ አረቢያና ግብፅ በቀይ ባህር አስተዳደር የወደፊት እጣ ፋንታ ዙሪያ ጥልቅ የሆነ ውይይት ማድረግ መጀመራቸውን ይፋ ያደረጉት ዋልዳር ዋደር ሲል አንዴ ጋብ አንዴ ረገብ እያለ የቀጠለው የቀይ ባህር ውጥረት ከዚህ በፊትም የሶማሊያ መንግስት በኢትዮጵያ ላይ ያዘውን አቋም ግብጽ እኔ ያለው ከጎኒ ስትል አስቀድማ ድጋፍ ማሳየቷ ይታወሳል። ኢትዮጵያ ከተገንጣዩዋ ሶማሊላንድ ጋር የወደብ ስምምነት ከተፈራረመች ማግስት በሶማሊያ ሞቃዲሾ አስተዳደር ላይ የተፈጠረውን ቁጣ ተከትሎ ግብጽ ለሶማሌ ሉዓላዊነት መከበር ከጎንሽ ቆም አለው ስትል መግለጿና ብዙ ትወናዎች መፈጸማቸውን ስናስተውል ቆይተናል። አሁንም በተመሳሳይ መልኩ ኢትዮጵያ የአሰብ የይገባናል ጥያቄም ከሰላማዊ መንገድ እስከ ኃይል አማራጭ ድረስ እንደሚጠቀሙ ጠቅላይ ሚኒስትሩ በፓርላማ ተገኝተው ባረጋገጡ ማግስት ተመሳሳዩን የኢትዮጵያ ጠላትን እርዳታ ለመሻት ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ ተጉዘው የግብፁ ፕሬዝዳንት አልሲሲን አግኝተው ውይይት አድርገዋል። በዚህም ከጎናቸው በሁሉም አማራጮች ለሉአላዊነታቸው መከበር ከጎናቸው እንደሚቆሙ አረጋግጠውላቸዋል። የቀይ ባህርን አስተዳደር ጣፋንታ የሁለቱ ጉልበታሞች የሳውዲና የግብጽ ብቻ ለማድረግ ያስችላል የተባለውን ውይይት በውጭ ጉዳይ ሚኒስትሯ በኩል ግብጽ ግብጽና ሳውዲ አረቢያ በወደፊት የቀይ ባህር አስተዳደር ጣፋንታ ዙሪያ ውይይት እያደረጉ እንደሚገኙ ማረጋገጫ ሰጥተዋል። ክቡራን አድማዊ ተመልካቾቻችን መረጃዎቻችን የቀደም ሲል ያደመጣችኋቸውን ይመስላሉ። ለቻናላችን አዲስ ከሆናችሁ አይባ ሚዲያን ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እንገናኛለን። እስከዚያው ቸርንቆይ